እትለየው ሳትፈልግ ሳትፈልግ ከማለዳ እስከ ምሽት የምትመላለስበትን የጥበብ ቤቷን ታሪኳ አጠናቃ ትላንት የተለየችን ተወዳጅ አርቲስት ፍሬህይወት ባህሩ እንደምናውቀው አርቲስት ፍሬ ፍሬህይወት ባህሩ በብላቴነት ዘመኗ በ1968 ዓ ም ነው አገር ፍቅር የተቀላቀለችው ከዛ ጊዜ ጀምሮ ሀገር ፍቅርን ከፍሬ ብሬን ከሀገር ፍቅር መለየት እስከማንችልበት ድረስ ምልክት ሆናለች ድምጿ ምልክት ነው እንቅስቃሴዋ ምልክት ነው ሳቋ ምልክት ነው ግን ለሁሉም ጊዜ አለውና በትናንትናው ዕለት ፍርዬ በተወለደች በ65 ዓመቷ ተለይታናለች ወንዷት ከሚያከብሯት ለእሷም ደግሞ የሙያ አባት፣ የሙያ መምህር ከሆኑ ሁለት ሰዎች በመጀመሪያ እጅግ የምንሆን እጅግ የምናከብረው እጅግም የሚለው ቃል ከገለጸው ነው። ፋንቱ ማንደየን ወደዚህ ጋብዛለሁ። ከተስፋ ኢንተርፕራይዝ ጋር አብረን እየሰራን ነው፣ እና የተዋወቅ ነው። እዚህ መድረክ ላይ አብረን ቲያትር እንሰራ ነበር። ከዛ በኋላ ሁልጊዜ እዚህ ሀገር ፍቅር እንገናኛለን፣ ሁሌ እንጫወታለን። በጎ ሥራዋ ደግነቷ፣ ጓደኞቿ አንድ ነገር ሲደርስባቸው ቀድማ የምትደርሰው ሁልጊዜ ፊት ይታየኛል። ትናንትና ሞቷን ሲሰማ በጣም ፍሬቻ ለሰው ሟች ናት፣ በጎ ናት፣ ደግ ናት። ከሌ እንዲሆነ ሲሉ ፈጥና ደራሽ ናት። እግዚአብሔር ነብሷን ይማረው። ሌላ ምንም ደት አዎ፣ እውነት ነው። መርሳት በሁላችን ልብ ውስጥ በልዩ ትርጉም የምንወድ የምናከብረው ወንድማችን ተዋናይ አዘጋጅ ኪሮስ ኃይለስላሴ ስለ ፍርዬ ይናገራል። ጋብዛለሁ። ይሄ ሌባ ሞት እንደገና መጣ አይደል? አምና በኩራባቸው ድንገተኛ ሞት እዚህ ተሰባስበን ተደናግጠን ተሰባስበን ነበር። ዛሬ ደግሞ ታጥዋ ታጥና ለብሳ ለአርባ ዘጠኝ ዓመታት የተወደሰችበት የተደነቀችበት የተመሰገነችበት የፈነጠዘችበት የፏለለችበት መድረክ አብረዋት ሲሰሩ የነበሩና ሌላ ቦታ ወደዚህ ወደ ሀገር ፍቅር የተዛወሩ ሰዎችን ለመቀበል እና ለመሸኘት ተዘጋጅታ ልትመጣ ስትል ድንገት አረፈች ተባለ። ምን አጋጣሚ የሆነ ሁለት ቀን ሀገር ፍቅር አልነበርኩም። ኦፕራሲዮን አድርጌ ቤት ነው የነበርኩት እና ተፈራ ወርቁ ደውሎ ሲነግረኝ የሚታመን ሞት አለ፣ የማይታመን ሞት አለ። የፍሬቻ ሞት ከማይታመኑትና ሰራቄ ሞት የሚባል ሌባ ሞት ካጋጠማቸው ሰዎች አንዱ አልሆነች። ላለፉት አስራሁለት ቀናት አልተደዋወልንም ከፍሬቻ ጋር ቢያንስ በሳምንት አንዴ ትደውላለች። ፍሬቻ ደህና ነው ወይ እንዴት ነ ሰሞኑን አላየውም ብላ የፍቅሯን የአክብሮቷን ደውላ ነበር ትገልጸው። ከፍሬወት ጋር እንግዲህ አርባ ሁለት ዓመታት ነው የምንተዋውቀው፣ በልጅነታችን ማለት ነው ያን የምንዋደዳለን፣ እንከባበራለን። አሁንም አርጅተን እንከባበራለን፣ እንዋደዳለን። የፍሬህይወት ጓደኝነት ወሰን የለው። ከአንጋፋዎቹ ጀምሮ እስከ መካከለኞቹ፣ እስከ እኩዮቿ፣ ከእሷን በታች በእድሜ ዝቅ ካሉት ጋር ነው ጓደኞቿ። ጓደኝነቷ አንድ ድግስ ኖሮ ቀዝቀዝ ካለ ፍሬህይወት የለችም ማለት ነው። ከቀዘቀዘ እና እኔ ካለው ፍሬህይወት የለችም። እንዴት ነው እንደ ተለምዶም የሚባል ነገር አለ። ፍሬህይወት ባህሩ ከሌለች ባገሩ፣ ጥፉ ጥፉ ይላል ብረሩ ብረሩ ተብሎ ተገጥሞላታል። ተጫዋች ስለሆነች ተግባቢ ስለሆነች በችግርም በደስታም በሀዘንም ደራሽ ስለሆነች በእውነተኛው አባባል ደግሞ ምርጥ ያራዳ ልጅ ስለሆነች ፍሬህይወት ሁሉም ጋ አለች። ፍሬህይወት እንግዲህ በ69 ዓመተ ምህረት ጥር አንድ ከተቀጠሩት አጼነሽ አበበ፣ ገነት ከሳውን፣ ዘንበች ጌታውን፣ ፍሬ ህይወት አድማሱ፣ አበበ ተምትም፣ አስፋው በቀለ፣ ባላዊ ሁለት ልጆቹ አባት፣ ጤና ሀብተ ማርያም፣ ጸጋ ገብረ ኪዳን ከእነኝህ ጋር ባንድ ቀን ነው የተቀጠሩት ያንን መታሰቢያ ምክንያት በማድረግ ደግሞ ማህበር ነበራቸው። አጋጣሚ ሆኖ ትናንት ደውዬ አበበ ጋር፣ አበበ ሐዋሳ ነው ያለው። ሐዋሳ ሆቴል ውስጥ ሆኖ ሲጮህ ነው ስልኩን የዘጋሁበት። ስነግረው አዘነ። መንበረት ታደሰ የቲያትር ቤት ስራ አስኪያጅ የነበረች ደውላ ሀዘኗን ለማልግለጽ ብላ አጋጣሚ ደግሞ የልጆቿ ስልክ ስለሌለኝ እኔ ውጋ ድረሽኝ ብያት ከእኔ ጋር ተላቅሰን ምናልባት ቅዳሜ ወይም እሁድ ደውላለሁ ስልካቸውን ካገኘ ብላኛለች እና ፍሬህይወት የሁሉም ሰው ጓደኛ ነች። የሁሉም ሰው እህት ነች። የሁሉም ሰው እናት ነች። የሁለቱ ሴቶች ልጆቿ ብቻ እናታለችው እንደተባለው፣ እኔ አያታችን ነው ምላት ብዙ ሰዎች ያውቃሉ። አያታችን ነው ምላት። አጋጣሚ አንድ ጌቱ ጌዘር ላይ የልጅ ልጆች ስላየች አያታችን ነች፣ ከዛሬ ጀምሮ አያታችን ነው የምንላት ብዬ መድረክ ላይ አስተዋወቄ ነበር። እግዚአብሔር ረድቶኝ ደግሞ ቅድመ አያት ሆናለች አደለም? ለንደን ያለችው የልጅ ልጇ ወልዳለች። እንዳውም ሽምግልና ተቀምጠን ነበር ጣሊያን ሰፈር። ፍሬህይወት ፈጠነ እንጂ እድሜዋ ገና ሰባ ሰማንያ ድረስ መቆየት ሲገባት በ65 ሆነ እንጂ ቅድማያ ትሆናለች። እግዚአብሔር በብዙ ነገር ባርኳታል። ገና ብዙ መስራት ትችል ነበር። የህመም ምልክትም አልነበረባትም። ታማ እኮ ቢሆን ባክሽን ታከሚ፣ ምን እናድርግ ብለን እንሯሯጥ ነበር። ግን አንደኛ ሰው እርዳታም ማትፈልግም፣ ሁለተኛ የህመም ምክንያት ምልክት ማላየንባት። ግን እግዚአብሔር የፈቀደው ነገር ሆነና እንደሳቀች እንደተጫወተች አድባሩን ጀማውን ጊቢውን እንዳደመቀች አገር ፍቅርን ብቻ አይደለም፣ ሌላ ቦታ መሄዳ ታደምቃለች። ድምቀት ነች። ፍሬህይወት በምድር ላይ ያለ ደማቅ ኮከብ ነች። ምርጥ ከሚባሉ ከዋክብቶች አንዷ ነች። ቅድም ተጠቅሷል ስለ ሙያዋ። ፍሬቻ እንወድሻለን እናፈቅርሻለን እናከብርሻለን። እግዚአብሔር አምላክ ነፍስሽን በገነት ያኑረው ልጆችሽን የልጅ ልጆችሽን ይባርክልሽ፣ አሜን። የህይወት ታሪክ እናቀርባለን። የህይወት ታሪኳን የሚያቀርብልን የተስፋ ኢንተርፕራይዝ ስራ አስኪያጅ ተፈራ ወርቁ ነው። ከፍርዬ ተስፋ ኢንተርፕራይዝ ጋር ያላት ህብረት የምታውቁት ነው። ከሀገር ፍቅር በጡረታ ከተገለለች ጀምሮ አብዛኛዋን ጊዜዋንም አብዛኛዋን ሰዓቷን ታሳልፍ የነበረው ከተስፋ ኢንተርፕራይዝ ጋር ነው። በጣም የተሳሰሩ ናቸው። ተስፋ ኢንተርፕራይዝ በኢትዮጵያ የቲያትር ታሪክ እንግዲህ ቀዳማ የምንለው የቲያትር ኢንተርፕራይዝ ነው። ከሱ ጋራ በጣም ሰፊ እንቅስቃሴ ስታደርግ የነበረች ነች። የዛ ኢንተርፕራይዝ ደግሞ ዋና ስራ አስኪያጅ ለእሷ እንደ ወንድምም እንደ ጓደኛም እንደ አለቃም ሆኖ እንደ አብሮ ሰራተኛም ሆኖ ብዙ ያሳለፈ የምንወደው ተዋናዊ ማዘጋጀም ተፈራ ወርቁ የፍርዬን የህይወት ታሪክ ያነብልናል። ወንድማችን ተፈራ፣ የተስፋ ኢንተርፕራይዝ ዋና ስራ አስኪያጅ የአርቲስት ፍሬህይወት ባህሩ አጭር የህይወት ታሪክ። አርቲስት ፍሬህይወት ባህሩ በ1953 ዓ.ም ከአባቷ ከአቶ ባህሩ ለጋስ እና ከእናቷ ኮየዘሚ ተበየነ በአዲስ አበባ በተለምዶ ጣልያን ስፍር ተብሎ የሚጠራው አካባቢ ተወለደች። እድሜዋ ለትምህርት ሲደርስም በአጋዚያን እና በአርበኞች ትምህርት ቤት ተምራለች። አርቲስት ፍሬህይወት ባህሩ ገና በልጅነት በኪነ ጥበብ ባላት ፍቅር በ1969 ዓ ም በ16 ዓመቷ በሀገር ፍቅር ቲያትር ቤት በዘመናዊ ሙዚቃ ክፍል በተወዘዋዥነት ለሶስት ዓመት በኮንትራት በመቀጠር ለኪነ ጥበብ ስራዋ ሀ ብላ ጀምራለች። አርቲስት ፍሬህይወት ባህሩ ተፈጥሮ በለገሰቻ ተጫዋችነትና የትጎና ክልቷ በማሳደግ በዘመናዊ ተወዛዋዥነት በተደራራቢ የተለያዩ ሙዚቃ ድራማዎች ላይ ትወናዋን በማሳየቷ አድናቆትን አግኝታለች። የሀገር ፍቅር ቲያትር ቤት ኃላፊዎች ያላትን የትጎና ብቃት በማየት በ1986 ዓ ምት የዘመናዊ ሙዚቃ በመተው በቲያትር ተዋናይነት ብቻ እንድትሰራ ተደርጓል። ከዚህ ጊዜ ጀምሮ በተለያዩ ቲያትሮች ላይ በተዋናይነትና በአስተባሪነት ሰርታለች። አርቲስት ፍሬህይወት ባህሩ ከሰራቻቸው የመድረክና ሙዚቃዊ ድራማዎች መካከል ቀዩ ማጭድ፣ የቀለጠው መንደር፣ ጠይቅ፣ የላስቲክ ህንፃ፣ ፎርፌ፣ ፊደል ቤት፣ ፍርስራሽ እውነቶች፣ የአሞሌ ፍቅር ረመጥና ነቃሽ ሌሎችን በርካታ ተትሮች በቃተጣው ተጫወታለች። ሰማይ አይ፣ ባተሌ፣ የኪራይ ሚስት በመሳሰሉት ድራማዎች ላይ ደግሞ በአስተባባሪነት ሰርታለች። እንዲሁም ዱባና አቡ ማዕዶት ጉራማይ፣ ሰካራሙ፣ ፖስት የመሳሰሉት ፊልሞች ላይ በቴሌቪዥን በሬዲዮ ድራማዎች፣ የሙዚቃ ክሊፖች፣ ማስታወቂያዎችን በትወና ተሳትፋለች። አርቲስት ፍሬህይወት ባህሩ በጡረታ ላይም ሆና ከምትወደው የጥበብ ስራ አልተራረቀችም። ከተለያዩ መንግስታዊና መንግስታዊ ያሉ ተቋማት ጋር ሙያ ያገኙትን ቁጥራቸው በዛ አካባቢ ፊልም ፕሮዳክሽኖችና ከቴሌቪዥን ጣቢያዎች ጋር የመደበኛ የባህል ፕሮግራሞችን በማቅረብ ተወዳጅነትን አትርፋለች። አርቲስት ፍሬህይወት ባህሩ በተለይም ከተስፋ የኪነጥበብ ኢንተርፕራይዝ ጋር ላለፉት አምስት አመታት ያህል በሙያ አገልግላለች። አብራንም እየሰራች በቃ። አርቲስት ፍሬህይወት ባህሩ በበጎ ስራ፣ በደግነቷ፣ በበጎነት የምትታወቅ አርቲስት ነበረች። በተለይም በበጎ ስራዋ በፈቃዷ ባደረገችው ውሳኔ አይኗን ለአይን ባንክ እንዲሰጥ ቃል በመግባቷ ለአንድ ሰው ብርሃን መሆን ይችላለች ችላለች። አርቲስት ፍሬህይወት ባህሩ በዚህ ዓመት የተከበሩትን የአዲስ ዓመትና የመስቀል በዓላት ልዩ ፕሮግራሞችን ከሙያ አጋሮቿ ጋር ሰርታለች። ከቤተሰቦቿ ጋር በመሆን መስከረም 14 ቀን 2018 ዓ.ም የ65ኛ ዓመት የልደት ባህሯን በደስታ አክብራ አዲሱ ዓመትን የፈጣሪ ፈቃድ አልሆንም እንጂ የበለጠ ለመስራት ተዘጋጅታ ነበር። አርቲስት ፍሬህይወት ባህሩ ትናንትና መስከረም 22 2018 ዓ.ም ተብረት የምትወዳቸውና የሚወዷት በማቆላመጥ ፍሬቻ ያ በሚጠሯት የሀገር ፍቅር ቲያትር ወንድምና እህት በአክብሮት በጠሯት የሰራተኞች ሽኝት ፕሮግራም ላይ ለመገኘት ከጠዋቱ ሶስት ሰዓት ተኩል ላይ ሻወሮ ስዳን ልብሷን ቀይረ እንደውም ጊዜው ከነሱ ጋር ልትጫወት፣ ልትስቅ፣ ልትደሰት ናፍቃ ልትሄድ በዝግጅት ላይ እያለች በድንገት አርፋለች። አርቲስት ፍሬህይወት ባህሩ የሁለት ሴት ልጆች እናት ስትሆን የአራት የልጅ ልጅም አይታለች። የሀገር ፍቅር ቲያትር ቤት፣ መላው የጥበብ ቤተሰብ፣ ተስፋ የኪነጥበብ ኢንተርፕራይዝና ሌሎችም አጋር ድርጅቶች ለቤተሰቦቿን፣ ለአድናቂዎቿ፣ ለወዳጅ ለወዳጅና ለስራ ባልደረቦቿን መጽናናትን ይመኛሉ። ዓይንም ብርሃኗን ደምና ህብረ ህዋስ ባንክ ለሚባል መስጠቷ ተገልጿል። በዚህ ተግባሯ ላይ ደግሞ በዚህ በጎ አድራጎት የደምና ህብረ ህዋስ ባንክ ኃላፊ የሆኑትን ጌታችንን ዶክተር አምሳለ ጌታቸውን ወደዚህ በመጋበዝ ስለዚህ ተግባሯ ደግሞ መጠነኛ ነገር እንዲነግሩ በአክብሮት አበዛለሁ። ዶክተር አምሳለ ጌታቸው እንደምን አረፈዳችሁ። እንግዲህ በደረሰብን አስደንጋጭና መሪር ሐዘን ለቤተሰብም ለእናንተ ለአድናቂዎቿም ለቤተሰቦቿ መጽናናትን እየተመኘን እንደ ፍሪያሉ ወርቃማ ልቦች የዓይን ብሌናቸውን ከእልፈት በኋላ ይዘን አንቀበርም ለወገኖቻችን ይሰጡልን ብለው በህይወት ቃል ገብተው ያንንም መሰረት አድርገን ይሄ እንደ ኑዛዜ ነው እና ቤተሰብ ስኔድ ትናንት ተቀብለው ኑዛዜዋማ መከበር አለበት ብለው የዓይን ብሌን እንዲወስዱ እንድንወስድ ፈቅደውልን የዓይን ብሌኗን ወስደን ይሄ ማለት ሁለት ወገኖቿን ብርሃን የመለሰች ድንቅ አርቲስት ናትና እንደሷ ደግሞ ከሶስት ሺህ በላይ የሆኑ ወገኖቻችን የዓይን ብሌን ተቀይሮላቸው ከማየት ወደ ማየት ስለመለሱ እነዚህን ወርቅ ልብ ያላቸውን ወገኖቻችንን ለማሰብ የአርባ አምስት ሰከንድ የህሊና ጸሎት እናደርግ ዘንድ እባካችሁላችንም ከመቀመጫችን ትግብለን። ነፍሲ ማለለን። እንግዲህ የኢትዮጵያ ደምና ህብረዋስ ባንክ ደምን እና የአይን ብሌንን በመሰብሰብ የሚሰራ መንግስታዊ ተቋም ነው። የአይን ብሌን ሰብስበን የአይን ብሌን ከህልፈት በኋላ ይሰበሰብና፣ ከግማሽ ቢሊየን በላይ የሚሆኑ ወገኖቻችን በብዛት ወጣቶች ይጠባበቃሉ። በዛ መሰረት የአይን ብሌን ንቅለ ተከላ አድርገን ህይወታቸውን የራሳቸውን ብቻ ሳይሆን የቤተሰብንም የሀገርንም ችግር ለመፍታት የሚሰራ መንግስታዊ ተቋም ነው። ይሄንንም ለማድረግ አብዛኛው ሰው የአይን ቤሩ ለመግባት ቃል ገብቷል። ይህንንም በማድረጓ አሁንም በድጋሚ እያመሰገንን ሁላችንም የአይን ባንክ አምባሳደሮች ነን። በተለይ እናንተ የጥበብ ሰዎች ብዙ ብዙ እያገዛችሁ ነው። አሁንም ለወደፊት ብዙ ነገር ሰርተን እነዚህን ወገኖቻችንን እንድንታደግ በአይን ብሌን ችግር ምክንያት አይነ ስውር በሆኑ ወገኖቻችን ስም ጥያቄ እያቀረቡ በተጨማሪም ደግሞ በህይወት እያለን ደማችንን በመለገስ የወገኖቻችንን ህይወት እንድንታገስም እንድንታደግም እንደዚሁ ለማሳሰብ እወዳለሁ። የደረሰብን ሀዘን ከባድ ነው፣ አስደንጋጭ ነው። ከዚህ ጋር ተያይዞ ደግሞ እንዳልኳችሁ ውዛዜዋን እውን ለማድረግ በተለይ አርቲስት አሸናፊ ላደረገልን፣ ከዛም ቀጥሎ እነተፈሪ ላደረጉልን ትብብር እያመሰገንን ቤተሰቦቿን፣ አድናቂዎቿን መጽናናትን እየተመኘን ከዚህ ጋር በተያያዘ የኢትዮጵያ ደምና ሕብረ ሕዋስ ባንክ ያዘጋጀውንም የምስክር ወረቀት ለመስጠት የሚላል ለአይን ለጋሽ ቤተሰቦች የሚሰጥ የምስጋና ምስክር ወረቀት። ይህ የምስክር ወረቀት ስማቸውን ብርሃናቸውንም ከመቃብር በላይ ለዋሉት የአይን ብሌን ለጋሽ ሟች አርቲስት ፍሬህይወት ባህሩ ቤተሰቦች የሟች ቤተሰባቸውን የአይን ብሌን በመለገስ የሰብአዊ ስራ ተሳታፊ በመሆናቸው ይህ የምስጋና ምስክር ወረቀት ተሰጥቷቸዋል። ስምም ብርሃንም ከመቃብር በላይ ይውላል። ስለዚህ ከቤተሰብ አንድ ሰው መጥቶ የረከብን ዘንድ ጠይቃለን። እግዚአብሔር ያስባል። ያው በየአበባ ምርጉም ያስቀመጡ ናቸው። የቲያትር ቤቶች አስተዳደር ድርጅት፣ ተስፋ የኪነጥበብ ኢንተርፕራይዝ፣ የሀገር ፍቅር ቲያትር፣ የሀገር ፍቅር ወዳጆች ማህበር፣ ራስ ቲያትር፣ ቲያትርና ባህል አዳራሽ፣ ህፃናትና ወጣቶች ቲያትር፣ አርቲስት ኪሮስ ኃይለስላሴና ቤተሰቡ ጋዜጠኛ ሰለሞን አስመላሽ እና ቤተሰቡ፣ ህይወት አያሚው መስፍን፣ ድምፃዊ አያሚው መስፍን፣ አርቲስት ሮማን ካሳሁን እና ከለቤተሰቧ ከለንደን፣ አርቲስት ገነት ካሳሁን ከነልጆቿ ከለንደን፣ እናኑ ሱማሌ ከካናዳ፣ አርቲስት በለጠ ዞሚያ ከአሜሪካ፣ ድምፃዊ ጸጋ ይሸቱና ቤተሰቡ፣ አርቲስት ሳራ ትግሌ፣ አርቲስት ንብረት ገላው አርቲስት ጽንሻብናሴንሻብበና ቤተሰቡ፣ አርቲስት አዱኛ ቸኮሉና ቤተሰቡ፣ ሜሪ ጆይ ኢትዮጵያ ባህሉ አርጋውና ቤተሰቡ፣ አምባሳደር ጊፍቲ አባስያና ቤተሰቡ፣ አርቲስት ወደቤት አደሰና ቤተሰቡ፣ ትህትናሽ ደሳለኝና ቤተሰቧ፣ አርቲስት ሳውዳ መሐመድና ቤተሰቦ፣ ፍቅርተ ተላ እና ቤተሰቡ፣ አርቲስት ሙነሽ ተሰማ ከነቤተሰቦ፣ አርቲስት ሂሮት ኪሮስ ከነቤተሰቦ አርቲስት ዮም መንግስቱ፣ ፀደይ ባንክ፣ ሰናይ ከነ ቤተሰቡ አርቲስት ተሻለ ወርቁ ከነ ቤተሰቡ ሜላት አበራ ደስታ ከአሜሪካ ከዋሻውንዴ አባይ ቴሌቪዥን የሚተላለፍ ፕሮግራም ነው። እሷን በቅርበት አገልግል የነበረ ነው። እነሱም አበባ ያስቀልጠዋል። አርቲስት መስፍን ኃይለ ኢየሱስ፣ አርቲስት ካሳይ ገበየው፣ አርቲስት ሃና ዮሐንስ ከካናዳ አርቲስት መሰረት ባልከው ከለንደን፣ መሰረት ባልከው ከለንደን፣ አወን ከካናዳ፣ አርቲስት ጌትነት እንየው፣ አርቲስት ተፈሪ አለሙና አዜብ ደላቸው፣ ነብዩ ግርማ ከነቤተሰቡ፣ አቶ ሚኪ ነጋሳና ቤት ቤተሰቡ፣ አርቲስት ሰራዊት ፍቅሬ ከነቤተሰቡ፣ አቶ ሰለሞን ሲሳይ ከነቤተሰቡ፣ አርቲስት ይገረብ ደጀኔ ከነቤተሰቡ፣ አርቲስት ወንሸት ወዳጆ ከነቤተሰቡ ሌሎችም አሉ። በኋላ ደግሞ ጠቅለላ እናገባለን። ነፍሴ መጽናናት ይስጠል ሁላችንም አንድ ጊዜ እንድንቆም በአክብሮት ጠይቃለው። ቀደም ሲል እንደተናገርነው ላለፉት አርባ ዘጠኝ ዓመተ ምህረት እንግዲህ የኪነ ጥበብ ሰዎች እንደምታውቁት ነው ሀብለን ቲያትር ቤት ስንገባ የመጀመሪያ ጭብጨባ የምናገኝበት መድረክ ነው። የመጨረሻውንም ደሞዛችንን ጭብጨባ የምንወስደው ከዚህ መድረክ ነው። ብዙዎችም በዚህ መልክ ተለይተናል። ሀብላ የመጀመሪያ ጭብጨባውን ባገኘችበት በዚህ መድረክ አሁን ደግሞ በፍጻሜ በአክብሮት በጭብጨባ እንሸኛታለን። ፍርዬ ጠቢብ ነች፣ አሻትም እንባ በምሱ በምሷ ቅበሯት፣ ሸኟት በጭብጨባ በጭብጨባን እንሸኛታለን፣ እያከበርን እንሸኛታለን። ዳግም ከዚህ በኋላ እናጨበጭብላትን በዚህ መድረክ ላይ አርባ ዘጠኝ ዓመት የተጨበጨበበት መድረክ ነው። አሁን በአክብሮት እንሸኛታለን። ፍርዬ ጠቢብና አቃሽ አሰምንባ በምሷ ተቀበሯ፣ ሸኟት በጭብጨባ አስሌንምትዝምን ሰዎች በአካቸው ዋካቸው ከሎ አታቋርጦ ጨብጨባውን አታቋቁ ጭብጨባውን አታቋርጡ። የመጀመሪያ ጭብጨባ ያገኘችበት መድረክ ነው። የመጨረሻ የመሰናበቻ መድረኳ ነው። ለጠቢቡ ሰው የሚገባውን ክብር እንሰጣለን። ጅማሬው በጭብጨባ ነው፣ ሽኝቱም በጭብጨባ ነው። ጠቢቡ ሰው